በመድረኩ በክልሉ ሥነምግባርና ፀረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ ሰነድ ቀርቦ ውይይት የተደረገ ሲሆን የሙስና ወንጀልን የመከላከል ስራን ለማሳካት የገለልተኝነት ጉዳይ ትኩረት ሊሰጠው እንደሚገባ ተመላክቷል። ከክልል በታች የሚገኙ መዋቅሮች ላይ ክትትልና ድጋፍ እንደሚያስፈልግ የተጠቆመ ሲሆን ከሌሎች ተቋማት ስራዎች ባልተናነሰ ሁኔታ ለሙስና መከላከል ስራዎች ትኩረት እንዲሰጥ አመላክተዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ በሁሉም መዋቅሮች ላይ የሙስና ወንጀል እየጨመረ በመሆኑ ተቋማት ተናበው ይህንን ወንጀል መቀነስ በሚችሉባቸው ሁኔታዎች ላይ መስራት እንዳለባቸው ተናግረዋል። ከእኛ ውጭ ደግሞ ይሄን ቀድሞ ይሰራል ብለን የምናስበው ሰውም የለም። በዚህ መንገድ የተደራጀ ክፍልም የለም። እንዴት አድርገን ሚኒማይዝ እናድርግ ነው ይሄ። ፖሊስ መዋቅሮቻችንም ይመለከታል። የፍትህ አቃቤ ህግን ይመለከታል። ግን አሁን እኛ እንዴት አድርገን ነው ተናበን እንደው ከናከተ ከተም እንኳን ባናጠፋ በጣም ከኛ ጭንቅላት ውጭ ባለፈ የሚዘረፈው እንኳን ቢቀር ምናውቋትም እኛ እኛም የምንፈጽማትን እንዴት ነው ስራ የሚለው ላይ መግባባት ያስፈልጋል። ባለፉት ጊዜያት የተስተዋሉ የመፈጸም አቅም ውስንነቶች ሊፈቱ እንደሚገባ አሳስበው በራስ በመተማመንና በቁርጠኝነት የሙስና ወንጀል መከላከል ስራን ማከናወን ይገባል ብለዋል። አቃቢግ የመዝገብ ዳኛን የቀበረው ፖሊስ ነው ገሎ አመጣው የሚል ቃላት ስለማንፈልግ ነው። ነገ በቀ ይሄ የተለመደው ቃላት በጣም እኛ ጋር ረጅም ዓመት የፈጀ ሌቦች ሆልኮ ቤታቸው እንዲገባ ምቹን እንትን የፈጠረ የተጠያቂ ስርዓት ላይ እንቅፋት የሆነው እሱን ለማስወገድ ነው የምንሰበሰበው። አብራችሁ መዝገብ እንዳይሞት ስሩ ብለናል። የክልሉ ሥነ ምግባርና ፀረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ በበኩላቸው ሙስናን የመከላከል ስራ በየደረጃው የሚገኙ የህዝብ ተወካዮች ምክር ቤቶች ለተቋማት በአዋጅ የሰጡት ኃላፊነት ነው ብለዋል። ለሁላችንም በህግ በየደረጃው ባለው ምክር ቤቶች ጸድቆ አዋጅ ሆኖ ተልኳችሁ፣ ይሄ ነው የተባለውን መደበኛ ስራችን ነው ምንሰራው የሚለው መንታሊቲ መያዝ ነው። በአስተሳሰብ ደረጃ በዚህ ላይ መስማማት ከቻል ብዙ ነገሮችን መሻገር እንችላለን። የክልሉ ኦዲት ቢሮ የሚያቀርባቸውን ሪፖርቶች መሰረት በማድረግ መስራትና እርምጃ መውሰድ እንደሚገባ ነው ኮሚሽነር ሙሉ ሰው ያሳሰቡት። ኦዲት ቢሮ ክልል ላይ ያለውን መስሪያ ቤት ብቻ አይደለም ኦዲት የሚያደርገው፣ በእያንዳንዱ ወረዳ፣ ከተማ አስተዳደር ኦዲት ያደርጋል። የኦዲት ሪፖርቱን ደግሞ ለክልል ምክር ቤት ሪፖርት ያደርጋል። የክልል ኦዲት ሪፖርት ወስዶ ከተማ አስተዳደር ያለ ሥነ ምግባር መከታተያ ክፍል ያስፈጽማል። ዞን ላይ ያለው እንደዚሁም ያስፈጽማል በየአካባቢው ካለው ማለት ነው። ከዛ አኳያ ነው እዚህ ውስጥ እዚህ ማቀፍ ውስጥ እንደ አንድ ክሪቲካል የሆነ የሙስና መረጃ አመንጭ ኢንስቲቱሽን አድርገን ክልል ላይ ያስገባ ነው። የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤቴልሄም ዳንኤል እንደ እንደተናገሩት ተቋማት አመራሮቻቸውና ባለሙያዎች ስለ ጉዳዩ አሳሳቢነት በቂ ግንዛቤ በመያዝ መስራት አለባቸው ከመጀመሪያ ጀምሮ ስለ ሙስና ወንጀል ሁላችንም ስናወራ ከባህሪው ልዩነት አንደርስታንድ ከማድረግ ተነስተን መሄድ መቻል አለብን ማለት ነው። የሙስና ወንጀል የተለየ ተፈጥሮ ነው ያለው። ስለዚህ በዛ ልክ እኛ እዚህ ላይ ያለን አራቱም ተቋማት በዛ ልክ ይሄንን ኮፓፕ ሊያደረግ የሚችል እውቀት እየገነባን ነው ወይሚለው መታየት መቻል አለበት ማለት ነው። በተናጠል የምንሄዳቸው እንዳሉ ሆኖ በጋራ ግን ተቀናጅተን መጀመሪያ የግንዛቤ ፈጠራ ስራው ላይ በደንብ መስራት ያስፈልገናል። ግንዛቤ ፈጠራ ለህዝቡ የምንፈጥረው ፕሪቬንሽኑ ላይ እንዳለ ሆኖ ሴክተሩ ላይ ያሉ አካላትም ዴይሊ አፕዴት ሊኖራቸው ይገባል። እነሱንም ካፓሲቲ ቢውልድ ማድረግ ስራችንንም በደንብ በአጽንኦት ልንሰራ ይገባል ማለት ነው። በተቋማት መካከል የሚደረገው የመረጃ ልውውጥ ስርዓት ፈጣንና ምስጢራዊነትን የጠበቀ እንዲሁም ዘመኑን የዋጀ መሆን እንዳለበት ነው የጠቆሙት ዋናው ነገር የምርመራ ሂደታችን ጥቆማውን ከመቀበል ጀምሮ ያለው የምርመራ ሂደታችን ጥራት በአራቱም ተቋማት ላይ ያለው የመረጃ ልውውጥ ወይንም ቅብብሎሽ ከሚስጥራዊነቱ አንስቶ እስከ ፍጥነቱ ድረስ ማለት ነው። ሀብቶች ተመዝብረዋል ብቻ ሳይሆን ተመዝብረው የት ነው የተቀመጡት፣ ማን ጋ ነው ያሉት፣ የትኛው ባንክ ነው የተቀመጡት የሚለውን ትረስ እስከ ማድረግ ድረስ የመረጃ ስርዓታችን የዘመነ ዘመኑን የዋጀ መሆን መቻል አለበት ማለት ነው። በመጨረሻም አራቱ ተቋማት በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል።